ነው እየተባልሽ ነው የሚታቢት እንዴ? እኔ እኮ አላጠፋሁም። እኔ ምንም አላጠፋሁም። እ አንቺን አይደለም። አብጌል ምን ሆናችሁ? ምንድን ነው እንዴ? ምንድን ነው እንጂ ሽው ልብሽ እንደዚህ እንደ ሞተር የሚንደቀደቀው? እማዬ አባዬ መኝታ ቤት ነኝ ብሎ አስጠረኝ። ምን አጥፍተሽ ተሻለሽ? እናቴ አባዬ በጣም ተቆጡታል። መኝታ ቤት እያስጠራት ነው። ምን አጥፍታ ነው? አንቺ ግን ቆይ ታዲያ አንችንሽ እንዳያጠፋሹ ለምንድነው ወጥ ምድር እንደተያዘች ድምፅ እንደዚህ ፍዝዝ ድንግዝ ያልሽው አባዬ ምኝታ ቤት እያስጠረኩ አሁን። እናት እሺ ምን ነገር ልጆቹ ምን አድርገው ነው አገልግሎት አስከፊ እንዴ? ቆንጆ ካብቻ ያዘጋጀ ሁለት ክርፋት ነው። አዎ ተመክሮ ያልገባው ተገርፎ ይገባዋል። አረ ዳሬ፣ እሺ ሰማን ክርፍ። አዎ ማርቲ መገረፍ ካለባት ትገረፋለች። ቆይ እሺ፣ ምን አጥፍታ ነው? የእሷ ጥፋት ዛሬ አይደለም። አንድ ብሎ ይጀምራል እየተጠራቀመ፣ ዛሬ ሁሉንም ታወራረደዋለች። ውይ ዳሪ ስሞት ልህ፣ ግድ የለም በቃ ለዛሬ ለፋት፣ እኔ ቀስ ብዬ መከራታለሁ እ ከመክራማ የሚገባት ቢሆን ጥሩ ነበር። አሁን አንቺ ውጭ እና አብጌልን አስገቢልኝ፣ ውሃንም ወደ ክፍሉ አስገቢያት። ኧረ ደሬ በሞቴኝ ውሃ እራሱ እየተንቀጠቀጠች ነው በፍርሃት በድር ሆናለች። ደግሞ ስትገፋ ትቀይች ጭራሽ እንቅልፍ ማይወስዳት በደንብ እኮ አልተሻላትም። እንደ ማርቲ ከወሰንኩኝ ታገኛለች። መክሪያት ዘክሪያት አልሰማም ብላኛለች። አሁን አብጌልን አስገቢልኝና ውሃን ወደ ክፍሉ አስገባት። ባገንሽ በላይ ስማኝ፣ እኔ መክራት አሉ አልኩህ እኮ። ምን አለበት ለዛሬ ብታልፋት? ማርቲ ማርታ ህጅና ብገር እናስገቢልኝ አልኩሽ አደለም? ቆይ እሺ፣ እንዳታስደነግ ማለቴ፣ እሺ፣ እንዳትጎላት። በቃ ውጪ፣ ውጭ እናስገቢልኝ አልኩሽ። ትንሽ ነው አሙሻል እንዴ? ቲቪ ማን ነው የሚገለጥ? ምን አትፍታ ነው። እኮ ምን አትፍታ ነው? ማብራት ማለት ምን ማለት ምን ሰርታ ነው ምን አትፍታ ነው? እኔ እንጃ ብቻ አባቢ ዳጣና ኤቭን ይዟቸው አመጣ። ዳጣ ማለት ጭራሽ ትልቅ ችግር ተፈጥሯል ማለት ነው። ስለዚህ አንቺ እዚህ በቃ እሺ ግን እኮ ነው። ዚቁጥጃንሰላም ጤና ይስጥልኝ። ድና የተከበራችሁ የቻናሉ ተከታታዮች እንዴት ናችሁልኝ? ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ብቅ ብዬላችኋለሁ። ከዛ በፊት ግን ለዚህ ቻናል አዲስ ወደ በጣም አመሰግናለሁ ውድ ቤተሰቦቼ። ያው እንግዲህ ባለፈው ፓርት ዳጣ እንዳየነው አቢጌል እና ዳጣ መንገድ ላይ ቆመው እየተጨቃጨቁ እያለ አቢጌል ዳጣን በጥፊ ስትመታት እና ዳጣ ደግሞ ደንግጣ እንደቆመች ነበረ ያለቀው። በዛሬው ፓርት ደግሞ አቢጌል ስትመታት አቶ ደረጀ በርቀት ሆኖ እያያት ነበርና ዳጣ ደግሞ በሷ ባህሪ አቤጌል በጥፊ ስትመታት ፊቷን ይዛ የተመታችውን ዝም ብላ ቆማ ስታይ በርቀት ላይ እየተመለከቱ ስለነበረ ከዛም ከመኪና ላይ ወርዶ በፍጥነት ወደ እነሱ ጋር ከሄደ በኋላ አቁሙ ሲላቸው አቤጌል ያለችበትን ረስታ ደንግጣ ቁም አቀረች። ምክንያቱ ደግሞ አቢጌል ሁልጊዜም እሷ ራሷ ተንኮል ሰርታ መታ ዳጣ እንደዚህ ያደረገችኝ እያለች ትናገር ነበር። ዛሬ ግን ለመዋሸት የማይመችበት ሁኔታ ላይ ስለሆነች እና አቶ ደረጀ ደግሞ ፊት ለፊት እያያት ስለሆነ ምንም ነገር ማድረግ አልቻለችም ነበር እናም በጣም በጣም ተናዶ ቶሎ ወደ ቤት ሊሄድ ብሎ ወደ ቤት ይዟቸው ከሄደ በኋላ ዳጣን ለብቻዋ መክሯት፣ ከዛ በኋላ ደግሞ ሁሉም ነገር እንደሚስተካከልና አቤጌል እህቷ መሆኗን እንደማታውቅ የምታውቀው እሷ ብቻ እንደሆነችና በቅርቡ ደግሞ ሁሉንም ነገር አስተካክሎ አብረው እንደሚኖሩ በሰላም ዳጣን ከመከራት በኋላ አቢጌል ወደ ክፍሉ እንድትሄድ ከሳሎን ያስጠራታል። አቢጌልም በጣም ፈርታ ስለነበረ እናቷ ጋር ደውላ እማዬ፣ ነይ ቶሎ በይ፣ አባዬ በጣም ተናዷል እያለች እናቷን በስልክ ደውላ ከጠራች በኋላ እናቷ ስትመጣ በጣም እንደፈራችና አባቷ ሳሎን ከዳጣ ጋር እያወራ እንደሆነ ተናግራታለች። እናም እናቷም ወደ ውስጥ ገብታ ወይዘሮ ማርቲ አቶ ደረጀን ልታስተባብል ብትሞክርም በጣም ተናዶ ስለነበረ ማንንም አልሰማም። ቶሎ ጥሪያት ብሎ ቀበቶውን አዘጋጅቶ እንደ ልጅነቷ ገረፋት። ነገር ግን አቤጌል እንኳን በግርፊያና በምንም የማትመለሰው ናት፤ ምክንያቱም አንድ ጊዜ ተፈጥሮ የተጣመመ ነው። በሌላ በኩል ደግሞ ትዕግስትና ሰላምዬና ዳጣ ቁጭ ብለው እያወሩ እያለ ሰላም ልጁን ከማን እንዳረገዘችና አባቱ ማን እንደሆነ ዳጣ አብዝታ ስትጠይቃት እሷም የልጁን አባት በሀሳብ ወደኋላ ተመልሳ አስቤበትና አውቄን ያደረግኩት ብላ የአቶ ደረጀ ልጅ እንደነበረ በሀሳቧ ተመልሳ ታስባለች። አቶ ደረጀ ሰክሮ ሞቅ ብሎት ወደ ቤት ሲገባ ወይዘሮ ማርቲ ደግሞ ለስራ ወደ ዱባይ ሄዳ ነበር። በዛን ጊዜ ቤት ውስጥ ማንም ሰው ስላልነበረ ትዕግስት ሰላም አጋጣሚን ተጠቅማ እንግዲህ ያው አቶ ደረጀ ጋር አብራ በተኛችበት ጊዜ ነው ልጅ የጸነሰችው ማለት ነው። እናም ለዳጣ ባትነግራትን እሷ ስትጠይቃት ወደ ኋላ ተመልሳ ከአቶ ደረጀ ጋር የተኛችበትንና የልጁ አባት ደግሞ አቶ ደረጀ እንደሆነ አስታወሰች። እናም ዳጣም ደግሞ አንቺም እኮ ያልነገርሽ ነገር አለ፣ ምክንያቱም ለምሳሌ እንዴት እንደመጣሽና ከየት እንደመጣሽ አልነገርሽኝም ስትላት፣ ያም የሚነገር ነገር አይደለም፣ ከፈለግሽ ደግሞ አንቺ አትንገሪኝ እያለች ስታንገራግር፣ እሺ በቃ ብላ እሷም በሀሳብ ወደኋላ ተመልሳ የልጇን አባታቱ ደረጀን አስታወሰች አሁን አቶ ደረጀ ሰኮ ያደረገው ነገር ነው ለዛውም ያለ ፍላጎቱ ነገር ግን ሰላም የምትፈልገው የልጅ እናት መሆን ስለነበረ የፈለገችውን ነገር አድርጋለች እናም ውድ ቤተሰቦቼ እንግዲህ አንዳንዴ አይፈጠሩም ያልናቸው ነገሮች ይፈጠራሉ ሰላም የልጅ አባት የልጅ እናት መሆኗ ብቻ ሳይሆን የልጇ አባት አለቃዋ መሆኑ ይገርማል። እና ዳጣ ድራማ እንግዲህ የዛሬው ፓርት ይህንን ይመስል ነበር። አቢጌል ዛሬ እንደ ልጅ ተገርፋለች። እንግዲህ ደግማ ወደዛ አትሄድ ይሆን? ነገር ግን እሷ አንድ ጊዜ ስትፈጠር በጥባጭ አድርጎ ስለሆነ የፈጠራት ምንም ነገር ማስደረግ እንደማትቀር ግልጽ ነው። ናታንም ይሄን በሰማ ጊዜ በጣም አዝኗል። ውሃ እህቶቿ ትላልቆቹ ሲገረፉ ስታይ በጣም ተጨንቃ እኔ አሞኛል እያለች ናታን ክፍል ገብታ ለናታን የተፈጠረውን ነገር ሁሉ አስረዳችው። ናታንም በዳጣ መመታት ቢያዝም ነገር ግን ምንም ማድረግ ስለማይችል ዝም ብሏል። እናም ቤተሰቦቼ፣ ዳጣ ድራማ ለዛሬ የሚመስል ነበር። በቀጣይ ደግመን እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። ባይ ባይ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አብራችሁ